ሰላም ሰላም ውዶቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ ዛሬና ሀይሚ ስለመጡ ደስ ብሎኛል። ያው እነሱ ሲመጡ ደስ ታውቃላችሁ ደስ ይለኛል። እኔም እመጣለሁ። ያው ግን ሰሞኑን በነገራችን ላይ ስላልተመቸኝ ነው፣ እንግዳም ስለነበረብኝ ቤት ውስጥ አልተመቸኝም። ስራም፣ እንግዳም፣ ልጆችም የተለያዩ ነገሮች ስለነበሩብኝ ብዙም አልሰራሁኝም። ግን ያው ሁሉ ሰላም ነው። እናንተ እንዴት ናችሁ? እና ሀይሚም ስለጠፉ ብዙዎቻችሁ ተጨንቃችሁ ነበረ። ችግር ያለ መስሏችሁ ነበር፣ የተለያየ ነገር ሲለቁ ምንም ችግር አልነበረም። ምን ችግር እንደሌለ ሰላም እንደሆኑ ማወቅ ያለው። ለነገሩ ግን ብዙዎቻችሁ በጣም የምትወዳቸው ሰዎች ያው ያው ስለምትወዳቸው የእነሱን ጥሩ ነገር ስለምትፈልጉ ጥቅስ በተለቀቀ ቁጥር አትደንግጡ። አንዳንዴ ፕራንክም ሊሰሩ ይችላሉ እንደዚህ ፕራንክም ሊያደርጉ ይችላሉ። የተለያየ ነገር የሚሰራሉ። ምክንያቱም ስራ ነው፣ ስራዬ ብለው አይደል የሚሰሩት ህዝብ ኦዲየንስ ስላላቸው፣ ያንን ደግሞ ህዝብ ወይ ማስደሰት የሆነ ነገር የሚመለከተውን ነገር ይዞ መምጣት ትምህርታዊ የሆነ ነገር ሰውን የሚያስተምርም ሆነ በተለያየ መንገድ በፕራንክም እንዲሆን ሁልጊዜ እንደሚመጡ እናውቃለን። ያው በትዕግስት ሁል ጊዜ እነሱን መጠበቅ ነው። ምንም ነገር አልሆኑም፣ ያው መጥተዋል ዛሬ እንዳያቸዋቸው እንግዲህ ሶሲን ይዘው ብሩኬ ተገልጧል፣ በፕራንክ ማለት ነው። ምክንያቱም መጀመሪያም ማነው እዛ ብታጅራ እያሉ ሀይሚ ባደረገችው ፕራንክ ላይ ዝቶላት ነበር። ቆይ ታያለሽ፣ ጠብቂኝ እያላት ነበር። ያው ሰዎችም ከባድ ፕራንክ እንዳታደርጋት እያሉት ነበር። ፕራንኩ ደስ የሚለው ፕራንክ አድርጓታል። ፕራንክ ይደራረጉ ማደሩን ነው ሁላችንም የጠላ ነው። ምክንያቱም በሁለቱ መሀል ክፍተት ይፈጠራል። የተለያየ ኦዲንሶችም የተለያየ ኦዲንስ ኮሜንት ላይ ሲሰጡም የተለያየ መጥፎ በእሱ አእምሮ ውስጥ መጥፎ ነገር እንዲቀረጽ የሚያደርግ በእሱም አእምሮ ውስጥ የተለየ ነገር እንዲቀረጽ የሚያደርግ ኮሜንትም ይጻፋል ብዙ ጊዜ እነሱ በሚሰሩት ፕራንክ በሚያደርጉት ንግግር ባልገባን ነገር ውስጥ እየገባን አእምሯቸውን እንበርዛለን። ስለዚህ አለማደሩ እና ለንግግራቸው መጠንቀቃቸው መጠንቀቅ አለባቸውም መጠንቀቃቸውም ጥሩ ነው ብዬ አስባለሁኝ። ያ ያንን ኮሜንትም የሰጠን አንዳንዶቻችን በተለያየ አቅጣጫ የምነግራቸውን ነገር ይሰማሉ። እሱ ጥሩ ነው። ግን ዛሬ ያው ሀይሚዬን አስደንግጠዋት አለ ሁለት ያው እንትን አልመጥላት የለብንም። ሶስ የምትባለው ልጅ አሁን እንደውም ጓደኛ አላት። ማን ዳኒ ሮስ ነው ማን የሚባለው ልጅ እኔ በደንብ አላቀውም። ብቻ ዳኒ መሆኑ ስሙን አውቃለሁ። ከእሱ ጋር ያው ፍቅረኛሞች እንደሆኑ ይፋ አውጥተዋል። ዩቱብ እንደውም ከፍቶላት ያው አብረው ዩቱብ ላይም ይሰራሉ። ጠቅላላ ኒወይ ይፋ አድርገውት ፍቅረኛሞች ነን ብለዋል። እንግዲህ አላቅም። አንዳንድ ሰዎች እኮ ውሸታሞችም ይኖራሉ ዩቱብ ላይ የሚደረጉ ነገሮች አንዳንዴ ግራ ያጋባል። ግን ኦልሬዲ ጓደኛሞች እንደሆኑ ተናግረዋል፣ ብሩክና ሶስት እና ከዚህ በፊትም እና ሀይሚንም በጣም እንደምትወዳት አሁንም ተናግራለች። ከዚህ በፊትም ተናግራለች። ፕራንኩንም ከመጀመሪያው ነግረውና ሆና ለአጭር ፕራንክ ነው የምናደርገው ብለው ሀይሚን ለማስደንገጥ ብድሩንም ለመመለስ ሁለቱም ልህኛ ምኖቸው እኮ ብድራቸውን ካልተመላለሱ ሀይሚና ብሩክ በፍጹም አይተኙም። እንደዚህ አይነት ባህሪ ነው ያላቸው። ሳይጎዳዱ ችግር የለውም አለማደሩ ችግር አለማደሩ በጣም ጥሩ ነው፣ ችግር እንዳይፈጠር ያደርጋል። እሱ ደስ ብሎኛል። ያው ግን ያስደነግጣል እንደዚህ አይነት ድርጊት። እኔ እንደውም እኔስ ብሆን ምን አደርጋለሁ መቼስ በጣም ከባድ ነው እያለ በጣም ተጨንቆ ነው ብሩክ ያደረገው። እንግዲህ ፍራንኩን ሲያደርግ በጣም ተጨንቆ ነው። እኔ ብሆን ምን አይነት እንደማደርገው እንዲህ ቢገጥመኝ ምን እንደማደርግ አላውቅም። ምን አይነት አክሽን እንደምታሳይ አላቅም። እንደውም አማልዱኝ በኋላ ችግር ቢፈጠር እያለ ነው ያደረገው። የእውነት ከሆነማ እንደዚህ አይነት ነገር በጣም ነው እንጂ የሚያስጠላው፣ በጣም ነው እንጂ። በምታምነው ምንም ነገር ባላየችበት በምትወደው ሰው እንደዚህ አይነት ነገር ያውም ጓደኛ። ይሆን ጥሩ ሰው መስለሽኝ እንደ ጓደኛ ቀረብኩሽ አለቻት እኮ ልጅቷን። ከዛው ወዲህ የተቀራርበው ጥሩ ጓደኛሞች፣ ጥሩ ሪሌሽን የጓደኝነት ሪሌሽን እንዳላቸው ነው እንደ ሀይሚም የተናገረችው እና ያው ይሰማታል። ምን ይጠብቃል እሱ እኔም ራሴ እንደዚህን አይነት ነገር ባይ እኔ እንጃ። እንደውም ቶሎ የውሳኔ ሰው ነኝ አለ እሱ ራሱ። እንኳን እነሱ ማንም ሰውኛም ብንሆን እንደዚህን አይነት ነገር ስናይ ምን አይነት ስሜት ነው የሚሰማን? ጥሩ ስሜት አይሰማንም እና ስለዚህ ሀይሚ እንደውም ዛሬ ትዕግስተኛ ሆናለች። ቁልፍ ስጡኝ ልውጣ፣ ደረስኩባችሁ፣ እንትን መጣሁባችሁ፣ አቋረጥኳችሁ ነው ያለችው። ቁልፍ ስጡኝና ቁልፉን ብቻ ስጡኝ ብላ ነው የተከራከረችው። ያውም እነሱ ሊያስጨርሷት ስለፈለጉ ቁልፉንም አልሰጧትም። አስደንግጠዋታል በጣም እስከ መጨረሻው ነው ልኋን ያስጨረሷት። ቁልፍ ስጡኝ ብትል ምልሰጥ አልቻለችም። ያው ቁልፍ አለመስጠታቸው ነው እንጂ ያናደዳት ሌላውን ነገር ጥላ ልትሄድ ነበር እሷ። እንደዚህ አይነት ነገር በማንም ህይወት ውስጥ ቢፈጸም ያስደነግጣል ብዬ ነው የማስበው። ያው ግን እኔ ብሩኬ ስላሳጠረው ደስ ብሎኛል። ፍራንኩም ስላሳጠረ ደስ ብሎናል። ስላየናቸውም ደስ ብሎናል። በዚህ መልኩም ስለመጡ ደስ ብሎኛል። ደህና እንደሆኑም እኔ ያው እንዳልተመቻቸው እና አንዳንድ ነገር እንዳለ በጥቅስ በተለቀቀ ቁጥር አን ደንግጥ በቃ እንጸልይላቸው፣ ችግርም ቢኖር በሰላም እንዲመጡ። ሁሉም ነገር እግዚአብሔር ያለው ነገር ነው አይደል የሚሆነው። ምንም ማስደንግጦ፣ የተለያየ ጭንቀት ውስጥ የምትገቡ እኔ አይቻለሁ። አንዳንድ ቤት ኮሜንት ላይ በእናታችሁ እኛ ተጨንቀናል በቃ በሰው ሀገር ነን ያለ ነው ምናምን ስትሉ፣ ምንም የሚያስጨንቅ ነገር የለም። ደና ናቸው፣ ደና ነው የሚሆኑት። ችግርም ያለ ከመሰላችሁ መጸለይ ነው። ፕራንክ ሊሰሩ ሲሉ ይቆያሉ። አሁን ደግሞ ወይ ሰንበት ያለ ፍራንኮ ሊሰሩ ይችላሉ። ተነስተው ደግሞ መት አይታወቅም እኮ ምክንያቱም ሚዲያቸው ራሱ ቀዝቀዝ ብሏል። በአሁኑ ሰዓት እንኳን እነሱ የሁሉ ሚዲያ ቀዝቀዝ ቀዝቀዝ ስላለ ይሄው፣ እነ ዳኒን አታዩ፣ ሌሎቹም በየፊናቸው የተለያየ ነገር እየጀመሩ እኮ ካልጀመሩ መስራት ካልቻሉ እኮ እንደውም ዩቱብ እያላቸው ጸጥ ብለው በቃ የሚተዉት የማይሰሩ ሰዎች አሉ አንዳንዶቹ የሆነ ነገር ካልሰሩበት በስተቀር ምን እንስራ፣ የሚሰሩት ነገር እኮ ግራ ይገባቸዋል። አንዳንዴ በሆነ ነገር መምጣት አለባቸው አስበው። ይሄ ራሱ እኮ ትልቅ ነው፣ የጭንቅላት ስራ ምን ይንዘነ ሚሄድ ምንድን ነው ሰው የሚመለከት። አሁንማ የራሱ ድራማ ፊልም። ድሮ የኢትዮጵያ ድራማ የኢትዮጵያ ስናፍቀኝ እረፍት ሲኖረኝ አርቲስቶቹ የሚሰሩትን ድራማ እየከፈትኩ ምናምን አይ ነበር። አሁንማ ተውኩኝ። ዩቱቦች በቃ እነዚህ ወጣቶቹ ያሳዝኑኛ ላያቸዋለሁ። አንዳንዴ አንዳንዶቹ ወደ ተሳሳተ ነገር እንዳይሄዱ ወይ ደግሞ ፍቅር ውስጥ ገብተው በኋላ ይሄ ነገር ለስራ ከሆነ የተገናኙት ፍቅር ውስጥ ገብተው አጉል በቃ እንዲያስብላቸው እና አንዳንዶቹ ነው ያለው። አንዳንዶቹ የሚስበኛ አለ። ብዙ የማያቸው የሚመለከታቸው ደስ የሚያስደስቱኛሉ። አንዳንዴ ደግሞ ስራቸው የሚያናድደኝም ሊኖር ይችላል። እና የተለያየ ነገር እየሰሩ ነው መምጣት ያለባቸውና በስራቸው አንዳንዴ ክራንክም እያያዙ ይምጡ፣ አይጣሉ፣ አያሳድሩት አጉል የሚያለያያቸው ነገር አይሁን እንጂ ያው የሚሰሩት ስራ መኖር አለበት። አንዳንዴ ሁልጊዜ ህይወት ሁልጊዜ አልጋ ባልጋ አይደለም። መፈታተንም አለባቸው እኮ። የተለያየ ነገር ሰርታ ፈተናውንም ደስታውንም እያዩት ብቻ እንዳይለያዩ ነው እኛ የምንፈልገው። የተለያየ አይዲያ እየሰሩ ቢያስደስቱን ጥሩ ነው። ምክንያቱም አንዳንድ ቤት የምናየውም ነገር ራሱ እኛን እያሳዘነን ነው። ምክንያቱም በአሁኑ ጊዜ ራሱ ዩቱብ አጠቃላይ የተለያየ ረብሻ ውስጥ ነው ያሉት። እነ ሩታ እነ ዳኒ ራሱ ማን ይሄ ዳጊ ደግሞ የሚባለው ልጅ በፊት እነ ኤፋን እና እያብን ሲበጠብ ሲበጠብጥ ቆይቶች ቻይና ሉ አደገ መሰለኝ አሁን ደግሞ ከሜሪ ጋ መቶ አልተፋቀርም ብለው በቃ የምናየው ስራ ሁሉ ይገርማል። የምናያቸው ነገሮች ሁሉ ይገርማሉ። ያው እኛ ሁሉንም ከጎናቸው ሆነ እና በረታታ እንደግፋቸው እና ሀይሚዬንም በዚህ በፕራንክ ምንም መጥፎ ነገር እንዳትናገሯቸው። ያውን ፕራንክ ነው ብለው ተናግረው ነው ይህንን የሰሩት። የእሷን ጭንቅላቷን የሚነካት ነገር አይወድሽ እንደዚህ ነው። በዚህ ወቶ እንዳትናገሩ፣ እንደ በእግዚአብሔር ይዣችኋለሁ። እኔ በጣም ነው የምወዳት። የመጣችሁም ሶሲ ደግሞ ፕራንክ አድርጊ ተብላ ነው። ምንም እኛ በመሀላቸው ጣልቃ ገብተን የምናገራቸው ነገሮች ባይኖሩ ደስ ይለኛል። ምንም ምክር እና ደስ የሚል ነገር የሚያበረታታ ድሮም ጨረቃ እንደምንላት ጨረቃዎቻችንን ማበረታታት ነው ያለብን ብዬ ላለሁኝ። ስላዳመጣችሁኝ አመሰግናለሁ። ተባረኩልኝ እኔ ውዶች።